ለምሳሌ ቻርጃ ግን ድምፅ አለበት። እስኪ አያምር? ዱባይ በጨለማ ምን እንደምንመስል አያምር? ቻርጃ ምን ዱባይ ይህን ይመስላል። ለገለና ያ ቻርጃ መዝናኛ ቦታዎች ቻርጃ ቀምቶ ዱባይ ቻርጃ ይህን ይመስላል። ባህሩ ቦቦች፣ መዝናኛዎች ይህን ይመስላል። ጓደኞች ያቸው ከፈለቴ ካፋ ላይ ጋይስ ምን ይመስላል? የዘንድሮ አዲስ አመታችንን አስመልክቶ 2018 ዓ.ም አስመልክቶ አስመልክቶ በዚህ ምስል እና ከታለን ላይ የርለን ነው ልንወስድ ወጥተን ነበር። ስ እንዴት ናችሁ? ደህና ናችሁ? እንኳን ወደ መሰወርች ዩቱብ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ውድ ተመልካቾቼ አበረታቱኝ። የኔ ምርጦች፣ እንዴት ነው አዲስ አመት በኢትዮጵያ ለትን ይመስላል? እኛ ደግሞ እሱን አስመልክተን እንደዚህ ፈታ እያልን ነው፣ ዘና እያልን ነው። እግዚአብሔር ይመስገን። ዱባይ ይህችን ትመስላለች። በጥቂቷ በጥቂቷ በጥቂቷ ይህችን ትመስላለች። ላይስ እንደዚህ ነው አየሩ ደስ ስለሚል፣ ምርጥ ዳመና ነው የመመታት አለን ው ኢትዮጵያኖችም አሉ እንደዚህ እየተዝናኑ ነው። ምናምን አበባዬ እየጨፈሩ ነው። በቻትናንዷ ይህን ይመስላል። ከዛ ደሞ ዚጋ ውሀ እያጠጣ ነው። አውቶማቲክ ውሀ እያጠጣ ነው በዚህ ጋ ላሳያችሁ፣ ቆይ አውቶማቲክ የሚያጠጣ ነው። ሳሩን እራሱ በራሱ እየተንከባከበው ማለት ነው። ቤተሰብ ላሳያችሁ። ምን ይመስላችኋል? አያምርም? እያምራል። ይህን ይመስላል፣ ይህን ይመስላል። ጓደኞች በዚ መስመር እየሄዱ ነው። እኔ ደግሞ በዚህ ጋ አለብኝ ላሳያችሁ ነበር። አለቀ። አለ አለ አለ ላሳያችሁ ይመስላል፣ ይቻላል። ራሱን በራሱ እያጠጣ ነው። አውቶማቲክ በራሱ ሰዓት ይከፍተዋል፣ በራሱ ሰዓት ይዘገዋል። ይህን ይመስላል። ያትፈሰማ ጠጫችን ተምር ትጠላላችሁ። የተምር ቦታ፣ የመዝናኛ ቦታ፣ ይህን ይመስላል። ጓደኞቼ የደረሱ እነዚያውና ጓደኞቼ ጠፍቼባቸው እየፈለጉኝ ነው። ተመስላለች ጋይስ፣ ዘና እንዳላችሁ እችን እያያችሁ ፈታ እንደምትሉ እነዚሁ ነኝ። ሁለቱ ጓደኞች በፍቸባቸው እየፈለጉ የነበር ድት ድመት ፈለጋችሁ? ሁ ድመት አለያ ውሮ ምስኪን። እዚህ ቤተሰብ የሚያማምር አበባ አለበት እንደዚህ ማለት ነው። እዚህ ጋር ግን አበባ የለውም። በሌላ በኩል ግን የሚያማምር አበባ አለ። በጣም የሚያምር አበባ ነው ያለው። እዚህ ግን ወፍ የለም። አንተ ዱባይ እንግዲህ ምን ይመስላል? ዱባይ ቻርጃ አካባቢዋ ትመስላለች በከፊል ማለት ነው ከፊል

እና ይሄን ይመስላል። በተሰብ እናመሰግናለን፣ አብራችሁ ስለነበራችሁ ጋይስ። አንዴ ማሰወር ቅይት ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድና ሊቀበለን ምርጦች፣ ተወዳጆች ሰላማችሁ ባላችሁበት። ያምራል በጣም በተለይ ማታ ላይ ሙቀት የለም፣ ደስ ይላል በጣም በጣም። በዚህ በኩል አየህ፣ አረንጓዴ ነው፣ በዚህ በኩል ውሃ ነው። እንደዚህ እሱ መኪናዋ የመታጸዳናት በመጥረጊያ አይጠረግም። ደስ አይልም። በመጥረጊያ አይጠረግም። ይሄው እየጠረገ ነው እንግዲህ፣ እያነሳ ነው ቆሻሻውን፣ ይለቃቃ ነው። ይሄን ይመስላል። ይሄን ጓደኛዬ ወሬያቸውን ነው ይዘው እየነገሩኝ፣ እያወሩ ነው ረስቶኛል። ጭራሽ እነ መፈጠራቸው ረስቶኛል። ምን ላድርጋት? አይገርምም? ወይኔ የበላቸው ስልኩን ነው ሆስ፣ ጨምሪው እያለኝ፣ አልጨምርም። አይዟቸው ለጨይኖች፣ ከፈለጋችሁ ቸኖች አሉ እዚጋ። እኔ የምላችሁ የት እየሄዳችሁ ነው? ቆይ የመርካቱ ሱቅ እኮ የምትመለስ ነው ትመስሉት፣ ገበያ ሄዳችሁ ልትዝናኑ አልነበረም። እንዲወጣችሁት ሸቀጣ ሸቀጥ የተሸከማችሁት ምን ይመስላል? አይ ባህላችሁ አለቅ ብሏቸው ተነኮተታቸው ቱ። ወይኔ በላቸው ወይኔ በላቸው ወይኔ በላቸው እንዴትንም አልቀርጸው። ጉዳችሁን ነው የሚያምረው። ውሃ እያጠጣ አውቶማቲክ ውሃ እንዲህ ና፣ ያዙ፣ ተሸከሙ። እኛ ነን እኔና ሲይዘሽ እያለች ነው አንዷ እያለቃቀሰች ነው አንደኛው ጸጥ ብላ እየሄደች ነው። አንደኛ ግን ደኩማታል ደኩሟታል ደክማታል። ጭንቅሌ ጭንቅሌያቸውን ላሳያችሁ እነዚህ ሁለቱ ማለት ነው። እንደዚህ አንደኛዋ በቁመት አጥራ ተናዳለች። እዚ ጋ ተንጨርጭራልኝ ቁመት ያጠረ ብላ ወይም ወይ እ ቤት እና ይመስላል እንኳ እስኪ አወዳድራቸዋለሁ ማን እንደሚበልጥ። እኔ አሁን ለቤተሰቦች ዱባይን ቻርጃን ማሳየት ስለምፈልግ አይመለከተኝም። ስለ እናንተ ማን ይበልጣል? እስኪ ማን ይበልጣል እያለች ነው። ቀጠን ያለችዋ እኔ እበልጣለሁ እያለች ነው። ለምን በለጠችኝ እያለች ነው። ጫማ ላይ ተሰቅላለች ትንሽ። እስኪ ማን ይበልጣል? እኩል ነዋ ጭንቅላታቸው ሳይወቅ ነው ጭንቅላታቸው እኩል ነው። ወካ አንዷ በውፍረት ነው ትንሽ ምትበልጣት እዛው ጭንቅላት ነው። ግን አንደኛው ሂል ጫማ አርጋለች። ስለዚህ ሂል ጫማ ታውልቅ፣ ሂል ጫማውን ታወልቅ ለማወዳደር። ለምን አጠርኩ፣ ለምን አጠርኩ ብላ ተናዳለች። እንዴ እያቸው በእውነት ያቸው፣ ያቸው እየተለካኩ እያያያቸው ነው። ጫማ ታልዋለቅሽ አይቻልም እያለች ነው። እያያያቸው ያቸው አንቺ ነሽ የምትበልጪው። የምር አንቺ ትበልጪያለሽ። ለምን ጫማ ላይ ናት እሷ? ለዚያውም ተሰቅላለች። ነው ነው ነው የምትረዝሚው። አታስቢ። ቤተሰብ በእጅ ነው ምስኪን ስለሆንን ነሽ። የትጋቸ ነሆን ካሜራትን ይዛለን ካሜራ የሚቀር ያ እሱ ደግሞ መያዝ እስኪ ተነስተ ረጋ አለም ምን ተሰማሽ? እስኪ ለአዲስ አመት ምን ተሰማሽ? የተመጣዋት

አይ ቤተሰብ ይኸውላችሁ፣ ይሄን ከዛ ያው እንግዲህ በእግራችን ወከ እያደረግን ነው። ዙሪያን እየዞርናት ነው፣ እየዞር ነው የኛው ነገር። ሽንት ቤት ጠፋባችሁ እና ሽንት ቤት ፍለጋ ነው እንደገና። አዎ፣ ውሀ እያጠጣ ነው። እኔ ደግሞ ምን አደረኩ? እኔ እኮ ወዲያኛው ነው፣ ሳንታጠፍ ነው። ወይኔ፣ እኔማ እዚያኛው ውሀውን ላሳይ ይዤ እኮ አይደለም፣ ወዲያ ነው ሲጀመር። እኔ ውሀውን ያሳየኋቸው ምን አስባችሁ ነው እናንተ? ወደልይ እንዴት ነሽ? ምን ተሰማሽ? አንቺስ? ጥሩ ነው። ዘና ብለናል፣ ፈታ ብለናል፣ አየር ተቀብለናል። ይኸው መሰወር ቅድም እየቀጠለ ነው ስትሆን ግሪጣራ ላ ውሀ ሆኗ ጨፌ ማለት ወደ ጥበት ያለው ሳር ማለት ነው። እናንተ ያስገባሁት አላየ እንትን አላለም ገባ ስልኩ ውስጥ ጥሩ ፈታ አላቸዋ። እና እንደምትሉት እርግጠኛ ተስፋ አለኝ ልጥፋት እንደምትሉት ተስፋ አለኝ የምር እውነት አንዳንዴ የማዳን ቤት ሆናችሁ እረፍት ካላችሁ እረፍት ካላችሁ፣ እጃዛ ቤት አትሂዱ። እጃዛ ቤት ሄዳችሁ ተመታኙ ምትቀመጡ የመድረን ነው። እንደዚህ ወጣ እያላችሁ ምናምን አየር አገኙ በጣም ደስ ይላል። ጀስት ግን የምታወጡ ለታክሲ ነው። ከዚያ ውጪ ምንም ነገር የምታወጡት ነገር የለም። እንደዚህ መታችሁ በተለይ መሸተካለ ምርጥ ምርጥ አየር ነው። ያኔ ንፋስ አለው ደስ ይላል። ማለት ራሳችንን ማሊካም አንዳንዴ እራሳችን ስናደክም ጥሩ ነው። እንደዚህ ስንንቀሳቀስ እንራመድ። ኢትዮጵያ ብንሆን ከአንዱ አንዱ እንንቀሳቀሳለን። እዚህ ግን ይኸው ጓደኛ ሞዴሊስት ልሆናለች ዛሬን ተንቀሳቅሳ ወይ ውርዬ ላሳያችሁ። ሌላ ውሮች፣ ሁለት ውር፣ ሶስት ከነ ልጆች ልጆቿ ናቸው መሰለኝ። ቡራ ቡሬ ቡሬ ቡሬ ምንድን ነው ስማ። አንድ ናቸው። ሶስት ድመቶች አሉ። የምር ያ ሲያሳዝን ነው። እናንተ እኔ እኮ ቅድም በዚያ ነበር የመጣሁት እነ ወሬ ላይ ጭ ወደ ላይ ወደ ላይ ወደ ላይ ወጡ። በቃ እና ይሄን ይመስላ ቤተሰብ ሰባ እዚህ ላይ መታችሁ ቁጭ በቃ ሰጥ እንደገና ካልሳይ ወደዚህ ስትረማ እንደዚህ ዘና ምናምን ብላችሁ ትመለሳላችሁ። የእጃዛ ቤት መቀመጥ በጣም ያስጠላል። በተለይ የስራ ፈታችሁ ምናምን የምትቀመጡ እንደዚህ ደግስ የታክሲ ወጀ ተዋጡት ትችላላችሁ። በተለይ ለበዓል የምትወጡ ለበዓል ለመዝናናት ስትወጡ እጀዛዊኮች ብሎ ነበር የምናሳልፈው፣ ግን እንደዚህ መጥተን ፈታ ብለን አውርተን ተጫውተን ተንቀሳቅሰን ከሙቀት ከስቀዝቃዛ ነፋሳ አግኝተን ኢትዮጵያዊነታችን ኢትዮጵያ መኖር እንደመኖር ነው የምናስበው። በእውነት እኔ በጣም ነው ደስ ያለኝ። ዛሬ ድንገት ጀስት ማዳሜን አስፈቅጄ አብረን ካለችው አለም ትባላለች ካህና ትባላለች፣ አብረን አንድ አካባቢ የምንሰራው አብረን ተያይዘን ወተን ይኸው ዘና ፈታ ብለን እንቅስቃሴ እያደረግን ነው። ጋይስ መሰወርቅ የዩትዩብ ቻናልን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታ ግኘን ውዶች። እግዚአብሔር ከፈቀደ ወደፊት ሀገሬት ስገባ በጣም በጥሩ ሁኔታ የተሻለ ነገር ሰርቼ እንደማሳያችሁ ባለሙሉ ተስፋን እግዚአብሔር ከፈቀደልኝ። ቤተሰብ ስለነበረን ቆይታ አመሰግናለሁ። እቃችሁን አታራርቁ። ለምን እዚህ የሚመጣ ሰው እንዲናይ ማለት ነው። ማርያምን ስታምሩ ማለት ነው።